ቤተሰብ አህለን ወሳህረን ወመርሐበን እያልን ማለት ነው። እንደ ተለመደው ያው አዳዲስ ነገሮችን ይዘን ዛሬ ቸከስ ብለናል ማለት ነው። እንግዲህ አላዘር ሚስቱን አደራ እንደሰጠ ሰጠ። ተው ተው፣ ሴት እና አህያ አደራ አትሰጠ፣ እረፍ ብለነው ነበር። ነገር ግን አልሰማ ብሎ ዛሬ ደግሞ እምቧ ግራዩ እያለ መጣ። ማነው ጥፋተኛ? አላዘርማ ወዳህሙ ዞር እንዳትል ማለት ነው። እኛ የመዳም ቅመሞች ቀጥቅጠን ነው የምንጥልህ። አርፈ ተቀመጥ ማለት ነው። በአህሙ ቀልድ የለም። አንተው ታመጠው፣ አንተው ታረጠው፣ አንተው አንተ ታስተዋወቅህ፣ አንተው ሰጥተኸው፣ አለሱ ማምኖ ጓደኛ የለኝም አለሱ ሚስቴን የግራ ጎኔን እንዲያግዝልኝ የምሰጠው የለም ብለ ስታበቃ ዛሬ እንድህ እንደምትደነፈው ምንድን ነው? አረ ረፍ ረፍ ረፍ ብለንህ ነበር፣ ተቀድሞ ማለት ነው። ሀባይብ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የቻና የቤተሰቦች እንዴት ናችሁ ከኔ ጋለው አልሐምዱሊላህ ረብልአለሚን እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ ሁላችሁም በያላችሁበት የአላህ እዝነትና ረህመቱ አይለያችሁ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። ሀባይም ዛሬ እንግዲህ ቸከስ ብያለው በዛው በተለመደው በእናህሙ ማለት ነው። እኔ አህሙና ፈኪያ በህዱበት የማልሄድበት የለም። እንግዲህ አህሙ ወደ ና ላዘር ቤት ብቅ ስላለ እኔ የማበሬው ቸከስ ብያለው ማለት ነው። እሱ ሄድበት እየተከታተልኩ ማለት ነው እና እንግዲህ በቀደም እንደታየው አላዘር እና አህሙ ያው ጓደኛ ናቸው፣ ሁላችንም የምናውቀው የጥብቅ ጓደኛ ናቸው። አላዘርም እንግዲህ ወደ ውጭ ሊወጣ ስለሆነ ለማንም አሳልፌ ሚስቴን የትዳር አጋሬን እስከምመጣ ድረስ ያው ዩቱበር ስለሆነች በዩቱቧ እንዲያግዛት በማንኛውም ነገር ካጠገቧ እንዲሆን ከሱ ውጭ ለማንም አደራ አልሰጥም ብሎ እንግዲህ አምኖ አህሙ ወንድሜን አምነዋለሁ በደንብ የቅርብ ጓደኛዬ ስለሆነ አምነዋለሁ ብሎ ተው ተውቅ አይደለሁም። እንዴት እንደዛ አድርግህ ለየውም ለወንድ ልጅ ሴት ልጅ እንኳን ብትሆን ይሻላል። ያንጠት ያስተዋወቅከኝ ለወንድ ልጅ እንዴት አሳልፈ ትሰጠኛለህ? እቃ ነኞ የምሸጠኝ ብላ እንግዲህ ይቆጭሃል። በኋላ እንዳትቆጭ እረፍ። ትቀናለህ ብላ ነበር እንግዲህ። ትንሱ ትክክል ናት። ትንሱ እኮ በቃ ያለችው ይኸው ዛሬ ውሎ ሳያደር ማለት ነው። ቸከሳለ እንግዲህ ያው ፕራንኩ ሊጠናቀቅ ነው መሰል ሀባይ ብንም እንደ ወንዱ እየተደባደቡ ይቀጥል ይሆን? እና ማለት ነው። በቀደም እንግዲህ አንጥቶ አስተዋውቀ። አሁን በማያውቀው ጉዳይ ነው እንግዲህ ላስተዋውቀው ብሎ አንጥቶ ነው ያንኩላ ግብዳ የሰጠው ማለት ነው። እሷም እንግዲህ ለሰው አሳልፈ ከሰጠኸኝ አይቀር በቃ አንተን መርሳት አለብኝ፣ አላጀር የሚባል ሰው ከሕይወቴ መውጣት አለበት፣ እንድታስረሳኝ እፈልጋለሁ ስትለው አህሙ እንግዲህ ወይንም ካጠገብ የራቅ ወይንም እሱን እንድታስረሰኝ እፈልጋለሁኝ። እኔ የምፈልገው አሁን ላይ አላዘር የሚባልን ሰው ከህይወቴ የሚያስወጣልኝ ሰው የሚረዳኝ ነው ሰው ነው የምፈልገው ስትለው ያው አደራ ስለሰጠው በማንኛውም ጎኖ በቸገራት ጎኖ ካጠገቡ እንዲሆን ስለሰጠው ቀስ በቀስ ከሱ ጋር ያላቸውን ችግር እፈታለሁ ብሎ ተቀበለ፣ እንግዲህ አህሙ ማለት ነው። ነገር ግን ትንሱን እሱ ሊወስድበት አልነበረም። ያኔ በፍቅር ሊወስድበት አልነበረም። ምን ያለብሽ ነ ዝላይ አይችልም አሉ አላዘር፣ አላዘር በቃ ከወንድ ጋር ሆነች። በቃ ከወንድ ጋር ሲባል አንድ ሴት ልጅ ከወንድ ጋር ስትሆን በቃ ያ ነገር ብቻ ነው የተቀየለበት አላዘር ማለት ነው። በቃ ሊነጥቀኝ ነው የሚለው ነው ማለት ነውና አንተው አንጥተህ አንተው አምንሃለው ብለህ ሰጠህ፣ ገና ካገር እግር ሳይነቀል ማለት ነው። እንዴት ነው አህሙን የምጠረጥረው ማለት ነው? አህሙ ጋር ምንም ጥፋት የለም። አንተው አመጣህ፣ አስተዋወቀው። ይቺ ልጅ ተጎን ይሁን በቃ አላዘርም መርሳት እፈልጋለሁኝ እርዳኝ አለችው። እሱ ደግሞ አማራጭ ስትሰጠው በዛ ሰዓት ማለት ነው ወይንም እንድታስረሳኝ እፈልጋለሁ ወይንም አልፈልግህም ስትለው አንተ ደግሞ አደራ ሰጥተኸዋል። አደራህን ቃል ገብቷል በህዝብ ፊት። ያንን አደራ ደግሞ ካንተ ጋር አስማምቶ ያለውን ነገር ህይወት መንገድህ እንዲቀጥልልህ ሊያደርግ ነው የተቀበለው ማለት ነው። እና ጓደኛ ብላችሁ ስታቀርቡ አምናችሁት ስታቀርቡ ባንድ ጊዜ እንደዚህ ሚስቴን ይወስድብኛል ብላችሁ አትጠርጥሩ ማለት ነው። መጀመሪያው ነው፣ መጀመሪያው ነው። ምንም ጓደኛ ቢሆን ሚስቴ ናት። እኔ አፈቅራታለሁ የምትባል ሴትዮ ለወንድ ልጅ አደራ ተሰጠ። ልክ አህያ ሁን፣ ጅብን ጠብቅልኝ ተብሎ እንደማይሰጠው ማለት ነው። ወይንም አብረው ይደሩ ተብለው እንደማይተዉት ነገር ማለት ነው። አህያና ጅብ እንደዛ ነገር ነው። ምክንያቱም አህያዋንም ጅቡ ይበላታል፣ ወንዱም ሴቷን እንትን ይላታል ማለት ነው። ይጠናወታታል። እማይሆን ነገር ነው። መጀመሪያው ነው ያደረግከው ማለት ነው እና እማይሆን ነገር አድርገህ ዛሬ ደግሞ በድጋሚ መጥተህ አህሙ ላይ እንደዚህ መደንፋት፣ ኧረ ኖ ኖ ኖ ኖ እማይሆን ነገር ነው እዚህ ጋር ያደረግከው ማለት ነው። ምክንያቱም እሱ ወደ ህይወታችሁ አልገባም። ምንድን ነው እኔ ጓደኛ ነኝ ምን አጣልቷችሁ ነው ምንድን ነው ብሎ መጥቶ ቢሆን አዎ፣ እንዴት እኔ ጓደኛ ኮኝ የእኔን ጓደኛ በዚህ ልክ እንዴት ልታሽሞነሙናት፣ እንዴት ልታዝናናት፣ እንዴት ችግሯ ልትረዳት መጣህ ልትል ትችላለህ። አንተው አንጥታህ አንተው ድጋሜ እንደገና ልወስድብኝ ነው ማነው ነው ማን ነው ጥፋተኛው? ትላላችሁ ሀባይ ማለት ነው። እና እንግዲህ ያው እሷም ምን አገባህ፣ በቃ አንተ ትተህ ልትሄድ አይደለም ወይ? ቁማር እየተጫወክብኝ አልነበረም ወይ? ተው ይቆጭሃል። እኔን ከሌላ ወንድ ጋር ማየት አትችልም አንተ፣ ቅናተኛ ነህ፣ ቅናት ያንገበግብሃል፣ ተው ስትለህ እኔ አህሙን አምነዋለሁ ብለህ ነው የሰጠኸው እና በዚህ ልክ እንዴት አላዘር የሚባልን ሰው እየረሳለሁ ስትልህ እንዴት እሺ አልግ እንዴት እሺ ትላለህ ብለህ መደንፋት የለብህም ማለት ነው። እንደኔ ማለት ነው አብዛኛውም ሰው አህሙ ጋር ምንም ጥፋት እንደሌለ መቶ ፐርሰንት እርግጥ ነው ማለት ነው። አንተውን ያመጣኸው ማለት ነው። አንተው እንዳመጣኸው ደግሞ አንተው ማመን አለብህ። አምነኸውን ጓደኜ ነው የውስጤ ነው ብለ ሁሉን ነገር የማካፍለው ጓደኛዬ ነው ብለ አንጥተህ በዚህ ልክ መተናነቁ ምን ማለቱ ተገቢ አይደለም ነው ምለው ማለት ነው። ትንሱ ተቀዱ ትክክል አካሄደን ሄደችው። እኔ እንግዲህ ወዲያ ከማንም ወንድ ጋር ከማንም ጋር ቢሆን አይመለከትህም፣ አያገባህም አንተ ትይዘ ልትሄድ ተንስተህ የለም ወይ? እኔም በፍቅር ጎተኸኝ ተንስተህ ልትሄድ ስለተዘጋጀህ በቃ ከማንም ጋር ቢሆን መብቴ ነው፣ በቃ አይመለከትህም ብላለች። ምክንያቱም እናንተ ጋር ቀለበት ማለት ምን እንደሆነ ትርጉሙን አላቀውም ባልና ሚስት አይደላችሁም። ለዛም ነው አይመለከትህም የሚለውን እንትን ያስቀመጠችልህ ማለት ነው። አላዘር እና እንዲያም እንዲህም ሆኖ ጥፋት አንተ ጋ ነው እንጂ አህሙና ትንሱ ጋ ምንም ጥፋት የለም። ጥፋተኛው አንተ ነህ ማለት ነው። በዚህን ያክል አምነዋለሁ ያልከውን ጓደኛ እንደገና ተቀይሰህ እንዴት ነው አብራችሁ እንዴት ተያይዛችሁ ተያይዘው የመጡበት አንተን ለማናደድ ነው። ትንሱ ስለፈለገች ማለት ነው። ትንሱ እንግዲህ አንተ ጨጓራ ላጥ ስላስለቀስካት በቃ ማናደድ አለብኝ ብላ እንግዲህ ያው በገዛ ጓደኛህን ቢሆንም ብድሯን ለመመለስ ነው። እንግዲህ ተቃቅፈው ደግሞ እንደ አጋጣሚ ሆኖ አንድ አይነት ለብሰው ስለመጡበት በጣም ተቃጠለ ማለት ነው። ተንገበገበ እና ምንም ጥፋት አንተ ጋር ነው፣ እነሱ ጋር ምንም ጥፋት የለም። አህሙ እያለው ነበረ። እምኑ ጋ ነው ጥፋቴ በችግሩ በማንኛውም አጠገቧ በማንኛውም ካጠገቧ እንዳትርቅ አንተ ነህ የማምነው ጓደኛ አንተ ነህ ካጠገቧ የምትሆንልኝ ብለኸኝ የለም ወይ አሁን የተለየ ነገር ምን አድርጌ ነው እንደዚህ የምትደነፋብኝ ምንም ሲያስፈልጋ ምንም ሲያስፈልጋ ካጠገቧ አሁን ብለኸኝ እንደገና ዛሬ በዚህ ልክ ምን ቀያየረህ እኔም በምን እየጠረጠርከኝ ነው እያለ ነበር። እንግዲህ እሱ ግን ያንን አላዘር የሚባለውን ሰው አስረሳይ ስትልህ ለምን እሻልክ በሚለው ነው። እንደገና ደግሞ ሲመጡ አህሙን ብቻ ጠርቶት እሷን ማብራ ስለመጣች እንደ ባልና እንደ ሚስት እንደዚህ እጅ ለእጅ እንትን ተባብለው ሲመጡ በቃ ፌንት ነቀለ ማለት ነው። ፌንት ወይ አላዘር ወይ አላዘር ለማንኛውም አርፋህ ተቀመጥ ማለት ነው አርፋ ብትቀመጥ ይሻላል አሁን እንግዲህ የፕራንኩ መጨረሻ ላይ ስለደረሰ ምን አለ መሰላችሁ እምሄድበትንም አገር ከብዙ አገራት እየደወላችሁ እንደማይሆን እየነገራችሁ ሆይ ነው እኔ ያን እንግዲህ ውሳኔን ጨርሽ ሳልወስን እነሱ በዚህን ያክል መቀራረባቸው በጣም አያስቆጭቶኛል በጣም ተናድጃለሁኝ አሁን አበዚህን ያክል አልጠብቀውም ነበር ብሏል። አህሙ መቶ ፐርሰንት ምንም ጥፋት የለበትም። አንተው አንጠታ አስረክበህ ነው። አሁን እንግዲህ በአህሙ አማካኝነት ትንሱን ብድሯን እየከፈለች ነው እና አህሙ ለራሱ በፍቅር ልቡ የተሰበረ ነው። ስነ ስርዓት ያዝ ማለት ነው። አላዘር ለአንተ ብራንክ ማጣፈጫ አመጣኸው እንጂ እሱ ወደ ህይወታችሁ አልገባም ማለት ነው። ወደ ህይወታችሁ ገብቶ እናንተን ትንሱ ነይን እንፈልጊ ብሎ አልመጣም። እና እዚህ ጋር አራት ነጥብ እንዘጋለን ማለት ነው። ሀባይብ አርፈህ ተቀመጥ። ፍራንኩ እየተጠናቀቀ ነው እንግዲህ ማለት ነው። እየደመደሙት ያለ ይመስለኛል ማለት ነው። እና እንግዲህ ወደ አጠገቧ እንዳለህ እያለ ያ የእሷ ምርጫ ነው ብሎታል አይመለከትህም ብላ ዘግታለች እሷ ማለት ነው ሀባይብ እና እኔ ለማንኛውም ዛሬ የመጣሁት አህሙ ጋር ምንም ጥፋት የለም አንተ ሆነ ጥፋተኛው አንተ ተሳስተህ ነው አርፈ ተቀመጥ ለማለት ያክል ነው የመጣሁት ሀባይብ የዛሬ ቪዲዮ በትንሹ ቀንጨብ ላድርጋችሁ ይበቃኛል እና እስከዛው ድረስ ደህና ቆዩልኝ በሌላ አይዲያ እንመጣለን ባይ ባይ